ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ልኝ እኛ በጣም ደህና ነን። እናንተም ደሞ ባላችሁበት ሰላማችሁ በዝት በዝት ዝት ይበልልኝ። በሀገርም በውጭም ያላችሁ ሰላማችሁ ይብዛ። ያው ትንሽ ጠፋ ብዬ ነበር የሚፈንድሻዎች፣ እና ደግሞ በጣም ናፍቃችሁናል። በጣምና ዛይ ደግሞ በአዲስ ቪዲዮ መተንላቸዋል ማለት ነው። መጀመሪያ ግን ሰላም እንትላቸው ግን ፈልጋለሁ፣ ሰላም እንበላቸው መጀመሪያ። ግን ለፋንድዬ የእኔ ቆንጆ የእኔ ቆንጆ በድጋሚ ስላገኘኋት አቴል ድይን በጣም ደስ ብሎኛል፣ የምር ከምላችሁ በላይ እና የማዳም የእኔ ልዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ባበጋር ቲዩ መጥቻለሁኝ ማለት ነው፣ በወንድሜ ቤት ዛሬ ግን በቃ ለየት ያለ ታቁታላችሁ አበጋር ቤት ሁሌ በሳቅ እንደተሞላ ነው ፈሽፈሽ እያደረግን ሁሊኛ ለእናንተ የምናቀርበው እና ዛሬ ያው አለቀለት አለቀለት ነው የምላችሁ አይደል እኔ ቆንጆ በጣም እንሰራለታለን እንገለዋለን ዛሬ በቃ ሞትኩኝ ያሬ ሳይን ይዛችሁ ሂዱ ካላ ለዴባን አንፋታውም አንፋታውም ማለት ነው እና ፋሚሊ ቲኑ ሰላም ትበላችሁ። ወደ አይዲያችን እንሄዳለን። ግን ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያረጋችሁ ወንድማችን፣ ወደፊት ወደፊት ያራዳ ልጆች ይመቻችሁ። ቲኒ ሰላም ሰላም። ውድና የተከበራችሁ የአበጋር ፋሚሊዎች እንዴት ናችሁ? በውጭ በአገር ውስጥ የሚያላችሁ፣ እኛ በጣም ደህና ነን፣ ከናንተ ናፍቆትና ሀሳብ በስተቀር ዛሬ ደግሞ በሶስታችንም በአዲስ ነገር መተናል ማንም በማይጠብቅ አረፍ እንኳን በደንብ በቆንጆ ቪዲዮ ዛሬ ለየት ባለ መልኩ ነው የመጣው። ለየት ባለ መልኩ ነው ፋፈሽ ብለን። ዛሬ ዲቪይን ወንድማችን ቁም ነገር እናወራዋለን ዛሬ ማለት ነው። ሰርፕራይዝ አለ ለሱ የሚሆን ሰርፕራይዝ አለና ዛሬ ዬን ያሰብንለን ነገር አለ። ፋሚሊ ጠርተናል ደውለን። እና ፋሚሊ ግን ምንድነው ቀዝቀዝ እንዳትሉ። የምር አበጋር እኮ ማደግ ያለበት ልጅ ነው፣ መበረታታት ያለበት ነው። ሁሌ አስቦና ቀምሮ የሚመጣው። ያው ታቂዋለሽ፣ ዴቭ ማለት ያው ከኔና ከአንቺ ባይበልጥም የሚገርም አድርገን ነው ያው አይታችሁታል። መቼ ምን ለእናንተ አልናገርም። መቼ ማረፍ ፈም አይታ ካንቺ በኋላ ይዳላይ ይሽም ያን ነገር እና እኔ ጋር እንደዛ ሲሆን አንቺ ዝም እያልሽ ነው። እኔ ዝም አላልኩም። ፋንቺ የኔ አባት ማረኝ እኮ ዛሬ እንሰራለታለን። ዛሬ አብረን ነው ምንሰራለት። የምር እሱ ብሎ ተኮሳታሪ እሱ ብሎ እንትን ግን አላ እሷን እኮ አይደለም አለ። ማንቺ ቻው ቻው፣ እንደት ናት? አላማረባ ጸጉር አለቃ ምና ሊኮ ሲጀመር ይልዳና እንዳ ማረባ ምን ቆንጆ ናት። እና ውድና የተከበራችሁ ፋሚሊዎቻችን ዛሬ ዴቫን እንጠብቀው ማለት ነው። የትም እንዳትሄዱ። ስለዚህ የዩቲዩብ ቻናል አዲስ ሆናችሁ በድጋሚ ሰብስክራይብ እያረጋችሁ ወንድማችንን አበረታቱት። አዲስ አበባ ላይ ያላችሁ ዩቲዩበሮች እስኪ ሻር እያረጋችሁ እንደምታዩኝ አሁን ተስፋ አደርጋለሁ እያያችሁኝ ነው። አይታችሁን ከምትወዱ ሸራርጉን አበረታቱን። እኛም እኮ ወደዚያው ነው አይደል ብዙዎች ብዙ እና ደግሞ ነው አና ልዮች ደሞ ቅመሞች ቀመሞች እኛ እንደምትወድን እንደምታበረታቱን በጣም ነው ማቀውና እያወጣችሁ ቲክቶክ ላይ ፖስት ፖስት እኛ ካል ካለናንተ ማንም የለን። የምር አይደል ካል እናንተ ብርታት ምንም ነገር ስለማይሆንልን

የመጣ ነው

በእናትህ ውረድ፣ ስለ እግዚአብሔር ውረድ። ችግሬን እንፈታለን። ችግሬን መንግስት ያየዋል፣ ህግ ያየዋል። እህ

ሰውየውም ሳይመጣ እንጥፋው። ወደ እዛ እኔ እንዴት እንደወጣሁ ማለት እንዳታስቀጠቅጥኝ። ማንም የሚቀጠቅጥ ዛሬ ማለት አሳደን እንደዚህ ጠራፍያን ኮ የምር ደንግጫለሁ። ይሄ ነበር ዛሬ፣ ከባለፈው የቀረ ለራሱ ሰርፕራይዝ አለ። የሚገርም ሰርፕራይዝ አይደለም። ቆይ ልንገራችሁማ፣ ሰርፕራይዝ ማድረጉ ጥሩ ነው፣ ግን እያስደነገጣችሁ ለምን ሰርፕራይዝ ታደርጉኛለባት? መጣውልሽ የሚገርም ሰርፕራይዝ ከትናንትና ነው የቀረ አንድ ሰርፕራይዝ አለው። ሰዓቱ ጋር እንትን ስላላለን ነው። ማንም እንደዚህ አርጎ ማርያም ግን አመስግንልኝ። አሁን እንደዚህ አድርጎ እያስደነገጠኝ እንግዲህ ልቤን ዝቅ አርጎታል። አጀሪትም ተባባሪ ሆናለች። ችግር የለውም። የምንገናኝበት እንገናኛለን። ግን የምር በጣም አርጊ ይወዳቸዋል። በጣም አርጊ ያመሰግናቸዋል። ይሄው ጂው አልቀረም። አላቅም እንደተሰቀልኩ አላቅም ፈጣሪ

ኧረ ተው፣ አይደል አንተ፣ ተው። ምንድን ነው እሺ? ስትወጣው እኔ እኮ ቀስ አድርገሽ። ቲኑዬ ፓንዳ ነው እንደሚያስርኝ አታሳስ። እሺ፣ እስኪ ቲኑዬ፣ ቀስ አድርገሽ፣ እያመመኝ ነው። የቷ? ኧረ እኔ አይታየኝም፣ ቲኑዬ፣ የሚታየኝ ነገር የለም

ከቤ እየገባይ ነው እናንተ፣ ከቤ እየገባይ አንተ፣ ምን ሆነ ነው እድና፣ እንዴት ቅቤ ትገባኛለህ? እንደዚህ ሰው አትፈራም እንዴ? እናንተ፣ ምን አይነት ቀድ ነው የምትቀድጉት? በእናታችሁ፣ በጣም ነው የምታስቀሙት። እንዴት እንደዚህ ታደርጋለህ?

ወስታ መለሰኮ እንዴ? እኔ ጋር እንደዚህ ቀለል ሻ እንገናኛለን ችግር የለውም።

እኔ ላይ አመራችሁ። ስጦታ የቀራለ ጫማ አብራ ነበረች። አረ ይህን ሰራቱና ደግሞ ይቀርው ተወኝ። በቃ እረፉ። አዎ ቆንጆ ነው። አንድ ነገር ልንገራችሁ። እረፉ በቃ አሁን እረፉ። ልንጣላ ነው፣ የመጨረሻ ልንጣላ ነው። እረፍ ላይ እጄን አላነሳም

አላልኩም። እሔ አንድ ነገር ንገራችሁ፣ ችግር የለውም እኔ ማለት ነው ፋሚሊ የምሬው አዋርደውኛላ። ችግር የለውም እኔ ባጃጅ ጠርቼም ቢሆን እንደምንም እገባለሁ ቤት ግን ማለት ነው እንኳን ደህና መጣ፣ አይደለም በባጃጅ ነው። ኢትስ ኦኬ በባጃጅ ነው። አጥይ ነው፣ አጥይ ነው። አይ አንድ ነገር ልንገር አንዴ የጎተት እንኳን ደህና

እንሰራላችኋለን በድጋሚ እየጠበቅ ነው። እንሰራላችሁ እኔ እና እሷ ተጣመር ማለት ያው ታቁታላችሁ። በጣም ከባድ ነገር የምር አያስቡትም። ነው እኔ እናት ነው ምንም ወይ ነበር አይ ቅቤ ቅቤ እኮ ቆንጆ ነው። በነገራችን ላይ እኮ ፋሚሊ እንደዚህ ፋሚሊ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ እንደዚህ ያረጋችሁ እንደምትጣቁት ትንሽ ጭንቅላቱ ደግሞ እኔ አባት ምን ልስ ይላል አሁን የሚያስቡ ነገሮች አይሁን ብዙ ነገር እና አቀቤት ሳቅቶልናል፣ በሚገርም ሁኔታ በቀጣይ ቪዲዮ ደግሞ ከዚህ በባሰባበደ ቪዲዮ እስከምንመጣ ድረስ እንወዳችኋለን። ለዩቲዩባችን ደግሞ አዲስ ይሆናችሁ ሼር፣ ሰብስክራይብ፣ ላይክ ያደርጋችሁ ወደ ፊት ብቻ እና እንወዳችኋለን።